እንግዲህ ከአራት ሺህ በላይ ጤና ተቋማት አለ። የመንግስት ጤና ተቋማት የኮሚኒቲ ሄልዝ ደግሞ እነሱ ስራ አለ፣ ኮሚኒቲ ፋርማሲ ነው። እነዚህ አጠቃላይ ሲጀምር አምስት ሺ ሰላሳ አንድ ጤና ተቋማት አሉ ማለት ነው። ከአምስት ሺ ሰላሳ አንድ ጤና ተቋማት ውስጥ አራት ሺ ዘጠኝ መቶ ሰባ ስምንቱ ውል ገብተዋል። ስለዚህ ሀንድረድ ፐርሰንት መቶ ፐርሰንት የመንግስት ጤና ተቋም የሚገዛውን አሳውቆ ተርቦ ከእኛ ቅርንጫፎች ጋር ተፈራርሞ አስገብቷል ማለት ነው። ኦፕሬሽናችን የሚለካው በመድኃኒት አቅርቦት በአፌሌቲክ እንዳልኩት በፕሮክመንት ኦርደር፣ በስቶካውት፣ በዌስትን ሬት፣ በኦርደር ፉል ሬት እና ደግሞ በአኪሜሲ እና ሌሎች ኬያዎች አሉ። አፈጻጸማችን በፋይናንስ ይለካል። ፋይናንስ አሁን ጎልቶ የሚለ በአጠቃላይ ቅድመ ለነሳው በጊዜ አንጻር ውል የገባ ነው ለመደበኛ መድኃኒት 24 ነጥብ አምስት ቢሊዮን ብር ነው። ለፕሌስመንት 8 ቢሊዮን ነው። ለካንሰር ወደ ስድስት ቢሊዮን ነው። እነዚህ ስትደምሩት አርባ ቢሊዮን ብር ውል ገብ አሁን ሲዲኤስኤስ አርባ ቢሊዮን ብር ነው። ወደ የኢፒኤስኤስ ተግባርና ኃላፊነት ጋር ስንመጣ ምን ምን ተግባርና ኃላፊነት አለው? የውል የተገባለትን የአቅርቦት ስርዓት ከመተግበር አኳያ የሚለውን እንዲሁ በወፍ ገደር ለማንሳት የምናቀው ስለሆነ ብይ ነው አራት ዋና ዋና ተግባርና ረክነትን መክፈል እንችላለን። አንደኛው የዲማንድ ማኔጅመንት እና ስፕላይ ፕላኒ የፍላጎት አስተዳደር እና የአቅርቦት እቅድ ስራዎች ማለት ነው። መድኃኒትን ሊስት እናዘጋጀት ሊስቱን የሚያዘጋጀው እንደ ድሮ ፕሮኪውርመንት ሊስት ተብሎ የሚለየው ቀርቷል። በየሁለት ዓመት ሪቫይዝ የሚያደርገ ሊስት የለንም ነው ሊስታችን የሚመለቸው ከተናጠቋም ፍላጎት ይህንን ግዛሚን ሲል የእኛ ሊስት ይሆናል ማለት ነው። እንጂ ከዚህ ቀደም እኮ ሶስት ተዘጋጅቶ የሆነ ትመና በመስራት ነው። እነዚህ ላይ የተለያዩ ያዘጋጃል። ሌላ ሁለተኛው የፕሮኪውመንት እና ሎጂስቲክ ሥራዎች ናቸው። ገዝቶ ያቀርባል እያንዳንዱ ገዛሉ ብሎ ውል ከገባ ውስጥ ሰማኒያ ፐርሰንት ቢያንስ ማቅረብ አለበት። ያከማቻል ኢንቨንተሪ ማኔጅመንት ስራ ያሰራጫል፣ እና ደግሞ የኳሊቲ አሽራቱ ሥራዎችን ይሠራል። ኳሊቲ አሽራት የፕሮዳክትን የአገልግሎትን ማለት ነው። ሌላኛው የአግሪመንት ኮላቦሬሽን ይህንን ፓርቲ ያረግረው ከጤና ተቋማት ጋር ውል ይገባል ማለት ነው። ቴክኒካል ሰፖርት ያደርጋል ወይ ደግሞ የሙያዊ ድጋፍ እና ደግሞ ሪፖርት ያደርጋል። ስለዚህ ይህንን ቴክኒካሊ የማገዝ የመከታተል ዳታ የመስጠት ጤና ተቋማት በፈለጉበት ሰዓት መረጃ የማግኘት መብት አላቸው። ውላችን ላይ ጠቃል የኮማንዲንግ ሴንተር አቋቁመናል። ኮማንዲንግ ሴንተር የተቋቋሙት አንደኛ ሪል ታይም ሆኖ ቨርሳይ ያንዳንዷ ችግር በእለቱ ስትፈታ ክትትል እንዲያደርግ ምሳሌ ታይም የጠበቀ ትልቁ መሰት ላይቸ ፍጥነት ነው። ዋናው ሪስፖንሲብነስ ነው ቁልፍ ጉዳይ። ስለዚህ ይህንን ታይምሊ ዲሲሽን ሜኪንግ ወይም ወቅቱ የጠበቀ ውሳኔ ሴሽን የግድ አስፈላጊን ያን እንዲያደግ ይጠበቃል። የትብብር ስራዎች እንደ ፎካል ፖይንት ሆኖ ይሄ ዘላቂነት አይኖርም። ምናልባት አንድ ኳርተር ወይም ሁለት ኳርተር ሊሆን ይችላል። ነገር ግን በላይ ማኔጅመንቱ መንበራት ስኪ ድረስ ለጊዜው እንደ ፎካል ፖይንት ሆኖ ይጠቅምናል። ችግሮች ፕሮክቲ የመለየት የተለያዩ ችግሮች ደግሞ ኢሚዲየትሊ መፍታት እንድንችል ለከፍተኛ አመራሩም ፍላግ አርጎ እንዲያመጣ የሚጠቅም ፕላትፎርም ነው ማለት ነው። ስተገብር ግን ቻሌንጆች ደግሞሆናል አለፍ አለፍ እያቱኝ ያረሳል የመጀመሪያው ጤና ተቋማት የአውሮፒያ ስካረቦት ውጭ የመጠየቅ ፍላጎታቸውን የተመሩትን እንዲቀይር የመፈለግ ያልፈረሙት ደግሞ መንግስታዊ ጤና ተቋማት ፍላጎት የመሻት